ያስጠለን የተከበራችሁ የኢፌድሪ መከላከያ ሰራዊት የዩቲዩብ ቻናላችን ተከታታዮች የሰራዊታችንን የዕለት ተዕለት እንቅስቃሴ የሚያስቃኙ መረጃዎችን አደርሳችኋለሁ። ወደ ቀዳሚው መረጃ የኢፌድሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ በመከላከያ ዋር ኮሌጅ እየተገነቡ ያሉ መሰረተ ልማቶችን ጎበኙ። የኢፌድሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ የመከላከያ ዋር ኮሌጅ የተሳለጠ የትምህርት አሰጣጥ እንዲኖር የሚያስገነባቸውን የተለያዩ መሰረተ ልማቶችን መሰብሰቢያ አዳራሽ፣ የተማሪ መኝታ፣ ጂምና ካፍቴሪያ የመሳሰሉትን ተዘዋውረው ጎብኝተዋል። ከጎብኝቱ በኋላ ስለ ኮሌጁ አሁናዊ ሁኔታ አጭር ማብራሪያ የተደረገላቸው ሲሆን ማንም የማይደፍረው ጠንካራ ተቋም ለመገንባት ኮሌጁ ትልቅ ሚና ይጫወታል ሲሉም ሚኒስትሯ ኢንጂነር አይሻ መሐመድ ገልጸዋል። ግንባታው ረዝም ላለ ጊዜ ቢወስድም አሁን ላይ ለማጠናቀቅ እየተደረገ ያለው ጥረት በማድነቅ ኮሌጁ ለሚፈልገው ማንኛውም ድጋፍ ከጎኑ እንደሚሆኑም ተናግረዋል። ጠንካራ የትምህርት ልህቀት እንዲኖር ከአውሮፓ ሀገራት ጋር መስራት ይጠበቅብናል። ወታደራዊ ግንኙነት ወሳኝ በመሆኑና በሕዝብ ዘንድ የኔነት ስሜት እንዲኖር ይህን ታሳቢ ያደረገ ትምህርት ቢሰጥ የተሻለ እንደሚሆንም ጠቁመዋል። የሌላ ሀገራትን በመጋበዝ ኮሌጁን እንዲጎበኙ ማድረጉ በሀገራችን የአፍሪካ የብልጽግና ተምሳሌት መሆኗን ማሳያ ስለሆነ ተጠናክሮ ሊቀጥል ይገባልም ብለዋል። የመከላከያ ዋር ኮሌጅ ተመራጭ የልህቀት ማዕከል ለመሆን እየሰራ መሆኑን ያብራሩት ደግሞ የመከላከያ ዋር ኮሌጅ አዛዥ ብርጋዴር ጀኔራል ቦልቲ ታደሰ፣ ኮሌጁን ከዘመኑ ጋር ለማስኬድና ደረጃውን የጠበቀ ትምህርት ለመስጠት እየተሰራ ስለመሆኑም ገልጸዋል። ከተለያዩ ክልሎች የሚመጡ ሲቪሎችን ጨምሮ የሌላ ሀገር ዜግነት ላላቸው ትምህርት እንደሚሰጥም በመጠቆም ብርጋዴር ጀኔራል ቦልቲ ታደሰ እንዳሉት የነበሩ ክፍተቶችን በማስተካከል በ2018 ኮሌጁ ተማሪዎችን ተቀብሎ በአዲሱ ህንፃ ለማስተማር እቅድ ይዞ እየሰራም ይገኛል። የደቡብ እዝ ማሰልጠኛ ትምህርት ቤት የሰራዊቱን ሁለንተናዊ ዝግጁነት እያሳደገ መሆኑ ተገለጸ። የደቡብ እዝ ዋና አዛዥ ሌተናል ጀኔራል ሰለሞን ኢተፋ በማሰልጠኛ ማዕከሉ ከከፍተኛ እስከ ባለሌላ ማዕረግተኞች እየተሰጠ ባለው ስልጠና ሂደት ላይ በቀጣይ በትኩረት ሊሰሩ በታቀዱ እቅዶችና ከሰልጣኝ አመራሮች የሚጠበቅባቸውን ውጤት አስመልክቶም የስራ አቅጣጫ ሰጥተዋል። ሰራዊትና ስልጠና ሁሌም የማይነጣጠሉ ናቸው። ሰራዊት ይሰለጥናል፣ አቅሙን ይገነባል፣ ለሚሰጠው ማንኛውም ግዳጅ ይዘጋጃል። በመሆኑ የሰራዊትን የማድረግ አቅም ወደ ላቀ ደረጃ ለማሳደግ እውቀትን የሚመጥን ሁለንተናዊ ዝግጁነት ለመገንባት የአመራሩን አቅም በየጊዜው በስልጠና ማጎልበት ወሳኝ ነው ሲሉም ነው የተናገሩት። በእዙ ማሰልጠኛ ትምህርት ቤት ከመቶ መሪ ጀምሮ በየደረጃው ላሉ የሰራዊት አመራሮች እየተሰጠ ያለው ስልጠና አንድ አይነት አስተሳሰብ በመፍጠር ግዳጁን በተናበበ መልኩ በአመርቂ ውጤት ለመፈጸም ከማስቻሉም ባለፈ ሁለንተናዊ አቅምን ያሳድጋል ያሉት ሌተናል ጄኔራል ሰለሞን ኢተፋ የእዙ ማሰልጠኛ ከል ያመራሩን አቅም በስልጠና በማጠናከር ተተኪዎችን በማብቃት የእዙን ወታደራዊ ዝግጁነት ለማረጋገጥ እየሰራም ነው ብለዋል። ሰልጣኞች የሚሰጣቸውን ስልጠና በሚገባ ይዘው ወደ ተግባር ለመቀየር በተነሳሽነት መስራት እንዳለባቸው ጠቁመው፣ በሁሉም ዘርፍ አርአያ በመሆን በስልጠና ያገኙትን አቅም ወደ ተግባር መቀየር ይኖርባቸዋል ሲሉም አሳስበዋል። የደቡብ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጄኔራል አድማሱ አለሙ በበኩላቸው እዙ በተሰማራበት ቀጠና በአመርቂ የግዳጅ አፈጻጸም አካባቢውን ሰላም በማረጋገጥ ተልኮውን በስኬት እየፈጸመ ነው ካሉ በኋላ ሰራዊቱ በተሰማራበት አካባቢ ተልኮውን በጀግንነት እንዲወጣ የአመራሩን አቅም ማጠናከር ያስፈልጋለን ብለዋል። የስልጠናው ዋነኛ ዓላማ አመራሩ የተቋሙን እሴቶች፣ መመሪያዎች በሚገባ ተገንዝቦ የሚመራውን ሰራዊት አካላዊና ስነ ልቦናዊ ዝግጁነቱን በማነጽ ለማንኛውም ግዳጅ ዝግጁ ማድረግ መሆኑንም ተናግረዋል። የደቡብ እዝ ማሰልጠኛ ትምህርት ቤት ኃላፊ ኮሎኔል ቦጋለ ተገኒ በበኩላቸው ማሰልጠኛው በእዙ ስር የሚገኙ ክፍሎችን ሁለንተናዊ አቅም፣ ወታደራዊ ዝግጁነት ለማጠናከር ተልእኮውን በብቃት እየተወጣ እንደሚገኝም ገልጸዋል። አሁን ላይ ማሰልጠኛው ከመቶ መሪ እስከ ሻለቃ አመራር ያሉ አመራሮችን አቅም የሚያሳድግ ስልጠና እየሰጠ እንደሚገኝም በመጠቆም የማሰልጠኛ ትምህርት ቤቱ የውሃ መስመር ዝርጋታ ተጠናቆ አገልግሎት መስጠት ጀመረ። የብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ተቋሙ በመደባው በጀት በመሀንዲስ ዋና መምሪያ ሙያተኞች ሲሰራ የነበረው የውሃ መስመር ዝርጋታ እድሳት ተጠናቆ አገልግሎት መስጠት መጀመሩን የማሰልጠኛ ትምህርት ቤቱ ዋና አዛዥ ኮሎኔል መኮንን መንግስቴ ተናግረዋል። ፕሮጀክቱ ውሃው ከሚመነጭበት ታንከር የብረት ማስተላለፊያ ቱቦዎችን በማስወገድ ሀያ አምስት ኪሎ ሜትር የሚሸፍን የፕላስቲክ ቱቦ መስመር ዝርጋታ መ ደረጉን ገልጸው አሁን የተቀየረው ዘመናዊና ለተጠቃሚው አገልግሎት የሚሰጠው ንጹህ የመጠጥ ውሃ የሚያስተላልፍ ከመሆኑም በተጨማሪ በትምህርት ቤቱ ከዚህ በፊት ያልነበረ ሀያ አራት ሮቶዎችን ቀጥታ ከዋና መስመር በማገናኘት ለተሽከርካሪዎች ጊዜና ወጪ ማስቀረት የሚችል መሆኑንም ጠቁመዋል። ውሃው በሚነሳበት ቦታ ከዚህ በፊት ያልነበረ ህብረተሰቡን ተጠቃሚ የማድረግ ስራ የተሰራ መሆኑንም ገልጸዋል። ለውሃ መስመር ዝርጋታው አስተዋጽኦ ላበረከቱ አካላት እውቅናም ተሰጥቷል። የዩቲዩብ ቻናላችን ተከታታዮች የሰራዊታችንን የዕለት ተዕለት እንቅስቃሴ የሚያስቃኘው መረጃችን እየተከታተላችሁት ነበረ። በያላችሁበት መልካም ጊዜ ይሆንላችሁ። ሰላም